ወንዶቻችን ተልከሰከሱ ለካ ሴቶች፣ ቁሙ የሴቶች ቁሙ ቀረ፣ የበረከተው ለዚህ ነው። ጋይስ እነሱ እኮ እየተጣጣሙ ነው፣ እኛንን ቁመን የቀረ ነው። ኧረ ዘንድሮ ኧረ እንደው ይቅር በለን ይቅር በለን እንደው የማይወራ ነገር ነው የምናወራው። ባይ ዘ ወይ በጣም ደባሪ ነው፣ የምር ደባሪ ነው። ምን ሆኖ ነው ግን እሱ ተግማማ ግማጣ ፕት። ጋይስ እንኳን ደስ ያላችሁ እንዴ! እንኳን ደስ ያላችሁ። ሁሌም ሁሌም በሁኔታዋ በድርጊቷ፣ በአለባበሷ ርዕስ መሆን የምትፈልግ ሁሌም መነጋገሪያ መሆን የመነጋገሪያ ጥማት ያለባት ኢቫና ገብታለች፣ ታስራለች በግልጽ አማርኛ ማለት ነው። ሰው ለሌላውም ትምህርት ነው። በደንብ መቀጣጫ እና ማስተማሪያ እንድትሆን በእኔ በኩል ጠይቃለሁ። ጡቷን እንደዚህ አርጋ ገልጣ ምናምን አሳቀቀችን እኮ፣ ተሳቀቀን። እንዴ ምን ነው እሷ? ሆ ኢትዮጵያም ነው እንጂ እኮ ያለ ነው። የት ነን ያለ ነው። የትኛው አለም ላይ ነን ያለ ነው። እንዴ ምን አይነት አለባበስ ነው እሷ ለብሳ የመጣችው? ሌላው ደግሞ እናንተ የወንድ እናት ወንድ የወለዳችሁ ሰዎች የወንድ እናት ሆናችሁ ሰዎች እግዚአብሔር ጽናቱን ይስጣችሁ እግዚአብሔር ብርታቱን ይስጣችሁ እየምር ለእናንተ በጣም ነው ማዝ ነው እንዴ ዘመኑ ከፍቶ የለ እንዴ እንዴ ብዙ ነገር ከሆነ እየሰማን ያለ ነው በጣም አስጠሊታ ጊዜ ደባሪ ጊዜ ላይ ነው የደረስነው እግዚአብሔርን ኧረ ወንዶች አታውሩ እስኪ በእግዚአብሔር አታውሩ በቃ አትቀባበሉ። ጽሁፉን፣ ሜሴጁን ምናምን እናንተ ኮሜንት ዘጽቡ በጣም የተሸማቀቅኩ ነው ዴ በቃ አታውሩ፣ ያሳፍራል። ህግ እንዳደረገ ያደርገው እዛው በቃ ይዛችሁታል። የአዳማ ልጆች ምስጋና ይገባችኋል። ግን ቅር ያለኝ ነገር በደንብ ቅጥቅጥ አርጋችሁ፣ እሽት አርጋችሁ፣ ድቅቅ አርጋችሁ መልቀቅ ሲገባችሁ ለከፍ ለከፍ አርጋችሁ ለቀቃችሁ እናንተ ኤኒዌይ ብዙም ትልቅ ስራ ጀምራችሁ ነበር አላጠናቀቃችሁትም ይሁን በይፋ ስላወጣችሁት። ግን ወንዶች ደግሞ በዚህ ጉዳይ ስትነጋገሩበት ምን ያህል በእናንተ አፍ ውስጥ እየተለመደ እንደሆነ ነው እየተረዳ ያለሁት። ምን አይነት ግሞች ናችሁ ግን አረ፣ በእግዚአብሔር አተግማሙ። ይደብራል፣ የምር በጣም ነው የሚደብረው። ስለዚህ ጉዳይ ወንዶች አታወሩ። እናቶች ደግሞ ማለት ነው አንድ ወጣት ልጃችሁ ቤት ውስጥ ካለ ሴት የማይፈልግ ቺክ የሌለው ከሆነ ሴት የማያወራ ከሆነ ድምፁ እየተቀየረ እየተለወጠ ከመጣ በቃ ስራ ከሌለው ወጥቶ ገብቶ ጓደኞቼ ጋር እሄዳለሁ ምናምን ስፖርት የማይሰራ በቃ ያስታውቃል። ባይዘወይ ያስታውቃል። እንደዚህ አይነት ወጣት ቤት ውስጥ የደረሰ ልጅ ካላችሁ፣ ተከታተሉት፣ አጥኑ። የት ነው የሚውለው? ምንድን ነው የሚሰራው? ክፍል ውስጥ ምንድን ነው የሚያየው? ስልኩ እንደዚህ ተጥሎ አራት ሰዓት ቁጭ የሚል ከሆነ የንግግሩ ስታይሉ ራሱ በየጊዜው እየተቀየረ ነው የሚሄደው። እንደዚህ አይነት ወንድና ጠፋፊ ወንድ ቤተሰብ የራሱን ድርሻ መውሰድ አለበት። የምሬ ነው የምላችሁ። እኔ ግን ወንድ ልጅ ቢኖረኝ በጊዜ ቶሎ እንዲያገባ ነው የማደርገው። ቶሎ ማለት ነው ምንም ሳይ ይሄ የድሮ ባህል መመለስ አለበት። ወንዶቻችን ተልከሰከሱ። ለካ ሴቶች ቁሞ የሴቶች ቁም ቀር የበረከተው ለዚህ ነው። ጋር ስነሱ እኮ እየተጣጣሙ ነው እኛንን ቁመን የቀረ ነው። ኧረ ዘንድ ይቅር በለን ይቅር በለን እንደው የማይወራ ነገር ነው የምናወራው። ባይዘ በጣም ደባሪ ነው የምር